ዛሬ የሚያስደነግጥም ደስ የሚልም ታሪክ ነው የምነግራችሁ። ና እስከ መጨረሻው ስሙት። የሆነ ልጅ ነበረ። ከዛ የሆነ ማግባት እንደዚህ ምናምን አይፈልግም ነበረ። ነገር ግን ያው ትምህርቱን ጨርሶ ምናምን ከእናትና ከአባቱ ጋር ነው የሚኖረው፣ መስራት ጀምሯል። ከዛ በኋላ የሆነች መኪና መግዛት ይፈልጋል። በጣም የሚወደው መኪና ስለነበረ፣ ያን መግዛት ይፈልጋል። የሚያስፈልገው ደግሞ መቶ አስር ሺህ ሪያል ነበረ መኪናው። ከዛ በኋላ ያን መግዛት ስለነበረበትኝ በሰዓቱ ደግሞ ብር አልነበረው አልሰራም ስለነበረ፣ ከዛ በኋላ ቆብዬ ጣልኩኝ፣ መኪናውን እገዛለሁኝ። ይሄኛውን የተወሰነውን ብር ደግሞ አስቀምጣለሁ ይልና እቁብ መጣል ጀመረ ማለት ነው። እቁብ እየጣለ በአመት ከስምንት ወር እንደዚህ አካባቢ እቁቡ ደረሰው። እቁብ ሲደርሰው ያንን መኪና ለመግዛት ፈልጎ እቁቡን አውጥቶ ሲመጣ አባትዬው ሊጠራዋል። ልጄ እንደዚህ እንደዚህ ለእንደዚህ ለእንደዚህ አስፈልጎኝ ነበረ እና መታስር ሽሪያ ሊያስፈልገኛል ና ስጠኝ ይለዋል። ከዛ በኋላ አባትዬም ልጁም እሺ ብሎ ለአባቱ ለአባት አምቢ አለልን ብሎ መታሰር ሽሪያኑን ይሰጠዋል ማለት ነው። ከዛ በኋላ ከወር ከሁለት ወር በኋላ አባትየው ይጠራዋል ልጁን ማለት ነው። ልጄ እኔ ባለፈው በዛ በሰዓቱ ማነው እናቱም አባቱም ወንድሙ እህቶቹ ምናምን እንደዚህ ነበሩና እና ከዛ በኋላ እኔ እንድታገባ ፈልጋለሁኝ ይህን መታሰር ሽርያል ወስደህ መኪና ከምትገዛበት ግማሹን ለመህር ግማሹን ደግሞ አነስ ያለ መኪና ገዛ እና ከዛ በኋላ ብታገባ አሪፍ ነው ምናምን ብሎ ሀሳብ ሲያቀርብለት በፍጹም አለገባ ምናምን እንደዚህ ሲል ነው። ማግባት አለብህ፣ መሰተር አለብህ ብለው ይነግሩታል ማለት ነው። ከዛ በኋላ ወንድሞቹም እህቶቹም እናቱም አግባ አግባ ምናምን ሲሉትኝ ይሻል እና ግን በመስፈርት ነው ማገባው አለ ከዛ በኋላ ምንድነው መስፈርት ሲባል ወረቅ ያለች ሴት ነው ማግባት የምፈልገው ይላል ከዛ በኋላ እሺ ብለው ያጩለታል ከዛ በኋላ አጩለትኝ ልጅቷም ተስማማች እንደዚሁም ቤተሰቦቿ ተስማሙ ከዛ በኋላ ሁጥባው ሆነ ማለት ወይም ደግሞ ኒካሁ ታሰረ ከዛ ኒካሁ ከታሰረ በኋላ ምንድን ነው የተከሰተው? አብረው ማውራት ጀመሩ። አንድ ወር ከምናምን ሁለት ወር ወር እንደዚህ አካባቢ ሲቀረው ሰርጋቸው ሊሆን ማውራት ጀመሩ። እንደዚህ ቤታችን እንዴት ማስተካከል አለብን፣ እንዴት ምናምን የሚለውን ነገር እያወሩ እያለ በጣም ደስተኛ ሆኑ። እነሱ እሱም ወደደ፣ እሷም ወደዳች። አብረው እንትን እያወሩ እያለ አጋጣሚ ሆኖ ልጅቷ ስልክ ይደወልላታል። ይቺ ሚስቴዋ ማለት ነው። ከዚ በኋላ ስልክ ደወለችን ለአንዷ፣ ፉላንሽ? አዎ ፉላን ነኝ በዋትሳፕ ግቢ የሆነ ነገር እልክልሻለሁ ትላታለች። ከዛ በኋላ ሴት ናት የደወለችው ማለት ነው። ከዛ በኋላ እሺ ብላ በዋትሳፕ ስትገባ ፎቶ ተላከላት። ፎቶ ምንድን ነው ፊቷ ተገልጦ፣ ከዛ በኋላ የሆነ ሰርግ፣ የሰርግ ቬሎ ለብሳ የእሷ ፎቶ ተላከላት ማለት ነው። የሰርግ ቬሎ ለብሳ ግን ፊቷ የእሷ ነው፣ አካሏ ግን የእሷ አይደለም። አካሏ የእሷ አይደለም፣ ፊቷ ግን የእሷ ነው። ከዛ በጣም እንደነገጠች ይሄ እኮ ፊቴ እኔ ነው፣ ግን አከሬ እኔ አይደለም። እንዴት ልታገኙ ቻልሽ ፊቴን? እንዴት ልታገኙ ቻልሽ? ምናምን ደግሞ ያንን ፎቶ የተነሳቸው አጋጣሚ የሆነ አዚማ ቦታ ላይ ነው ያንን ልብስ ለብሳን እንደዚህ ፎቶ እንደዛ ሆና ሸክሏን የምታስታውሰው ማለት ነውና የሆነ ምንድነው የድግስ ቦታ ማለት ነው ከዛ በኋላ እንዴት ይሄን ልታገኙ ቻለሽ? እኔ ደግሞ ጅስሚ ይሄ አይደለም ይሄን ጅስ ማለት ነው። አሁን ግን የሆነ ሲታይ ግን ጠብይ የሚመስል ዝም ብለ የተነሳችው ፎቶ ነው እንጂ የተቀራረበ አይመስልም ነበርና በጣም ደነገጠች። ደጋግማ ሌሎችን ፎቶዎችን ላከችላትኝ ልጅቷ። ከዛ በኋላ በጣም ደነገጠች። ከዛ በኋላ ልጁ ጋር እያወራች ስለነበረች ታቀያየረች። በቃ በጣም ተወትር ሆነች፣ በጣም ደደበራት ምናምን እና ስታወሩ፣ እሱ ጠብይ አይደለም እና ምን ነሽ ነው ምናምን ሲላት አይ ምንም አልሆንኩም፣ ብቻ ነው የምትመልስለትኝ። ከዛ በኋላ ግዴታ መናገር አለባትኝ ያለውን ነገር ከዛ ነገረችው። እንደዚህ እንደዚህ ልነግርህ ፈልግ የሆነ ነገር ልነግርህ ፈልጋለሁ ስሎ አረ ንገሪኝ አላት። በቃ እንድትነግሪ ነው መጨረሻ ንገሪኝ። ከዛ በኋላ ነገረች። ስትነግረው ምንድነው ያለችው? የሆነች ሴት ደወለችልኝና ባለፈው በዚህ በእንደዚህ ጊዜ ደወለችልኝ፣ በዋሰብ ግቢ ያለችኝና ያለውን ነገር ነገረችው። ከዛ በኋላ እንዴት ይሄ ሊሆን ይችላል አላት። እንዴ ፎቶሽን አንቺ ያኔ ካላክሽላቸው ምናምን እንዴት ሊሆን ይችላል እንደዚህ እንደገና ደግሞ እንዴት ነው ፎቶ ካልተነሳሽ እንደዛ ካላክሽ እንዴት ሊሆን ይችላል ምናምን ብሎ መንገራገር ጀመረ ከዛ በኋላ በመጨረሻ ላይ አሳመነችው ከዛ ወደ ፖሊስ ጣቢያ ወስደን እናመለክታለን ትለዋል እንትን ይላል ማለት ነው እሱ ከዛ በኋላ ፖሊስ ጣቢያ ሄደው ያመለክታሉ ከዛ በኋላ ሰው ምርመራ አድርገው እንትን ሲሉትኝ አው ይሄ ነገር ቅንብር ነው ወላኪን ይሄ የተላከበት ስልክ የፓኪስታኒ ስልክ ነው። አይታወቅም፣ ይንትን ራሱ አይደለም ይሄ ምንድን ነው እንትኑ ያለው አይደለም፣ ሰው የሚያቀው አይደለም፣ ቁጥሩ ማለት ነው። ከዛ በኋላ እንደዛ ነው ብለው ሲነግሯቸው ምንም ማድረግ አልቻልም፣ ወደ ቤታቸው ተመለሱ። ከዛ በኋላ በስንተኛው ቀን ነው አሁንም ያ ቁጥር ተደውሎ ያ ቁጥር ያችን በዛን ሰዓት ታስፈራራ ነበረ። ይህንን አሁን ለባልሽ ብልክለት ምን የሚል መስልሻን ምናምን እያለች በጣም ታስፈራራ ነበረ። ግን ልጅቷ በጣም ዘኪ ስለነበረች ቀድማ ስለነገረችው ምንም ያመጣችው ነገር አልነበረም። ከዛ በኋላ ምንድን ነው ያደረገችው ለዚህ ለባልየው ደግሞ ድጋሜ ደወለች እና እንደዚህ እንደዚህ ሚስትህ ሌላ ባላ ግብታ ነበረ አላቃ ነበራት ወዘተ ወዘተ ምናምን ብላ ምሸዋ ያደረገችው ስሟን ማለት ነው። ከዛ በኋላ ፎቶውን ላከችለት። ፎቶውን ስትልክለትኝ ያን ነው ለሚስቱ የላከችለት ፎቶ ስለነበረ ባልዮ ብዙም አልደነገጠም። ከዛ በኋላ እንደዚህ እያሉ እየኖሩ ያለ ባልዮ ሁለት ልብ ሆነ፣ ሊሆን ይችላል እንዴ ምናምን በሚልና በማመን ሁኔታ እያለ ከዛ ያጎቷ ልጅ የዩኒቨርሲቲ አጎቷ ልጅ ያጎቱ ልጅ ማለት ነው። ያጎቷ ልጅ ትሄዳለች ወደ እሷ። ከዛ በኋላ ስትሄድ አንቺ ሴት እንደዚህ እኮ ራቁትሽ ፎቶ እኮ ላኩልኝ እና ምንድን ነው የሰራሽው? አሁን ይሄ በቤተሰቦችሽ ቢበተን የሚሆነውን ነገር አስበሽዋን ትላታለች። ያክስቷ ልጅ ማለት ነው ማነው ያክስተን ሊረ ያጎቷ ልጅ እንደዚያ አካባቢ እና አስበሽዋን ስትላት እንጂ አንድ ላንቺ ምን አልኩልሽ? እንደዚህ እንደዚህ እኮ በእንደዚህ አይነት ቁጥር እየተላከልኝ ነው። እኔ ደግሞ ማንነት ተብሎ ሲጠየቅ እንደዚህ እንደዚህ ብሎ ፖሊስ ጣቢያ አሁን እራሱ አመለክተን ነበረ። ባለቤቴንም እንደዚህ እንደዚህ ብዬ አናግሬው ነበረ እና ግን ሰውየው ልያዝ አልቻለም እና ይህንን ነገር አሁን አንቺ እያላከልሽውን ሰው ሄደን ለፖሊስ ጣቢያ እናመልክት ትላታለች፣ ያጎቷ ልጅ ማለት ነው። ከዚያ በኋላ እሺ ብላ ያጎቷ እንትን ማንነው ያጎቷ ልጅን ስታስማማትኝ ያጎቷ ልጅ ኖ ኖ፣ ኧረ እኔ አልሄድም፣ ፖሊስ ጣቢያ ፖሊስ ጣቢያ መምንሰራለሁ? ኛ አልሄድም ብላ እምቢ ትላለች። እምቢ ስትል ከዛ ለባሏ ነገረች ይሄን ነገር ማለት ነው። ያክስቴ ልጅ እኮ መጣ እንደዚህ እንደዚህ ስላትኝ፣ ለእሷም ልኮላት ያ ቁጥር ግን እንሄድ ፖሊስ ጣቢያና፣ አንቺም ተናገሪ መስክሬ ስላትኝ፣ እምቢ አለች ብላ ስትነግረው ከዛ በኋላ ይህንን ነገር ይወስድና በኋላ ለማን ይነግራል? ለፖሊሱ። ከዛ ፖሊሱን ያጎቷ ልጅ አምጣት ብሎ ይነግሯል። ከዛ በኋላ ሄደው እንቢ ብላለች ምናምን ሲሉትኝ ፖሊሱ ኖ ኖ መምጣት አለበት አለ። ከዛ በኋላ ወሰዷት። ከዛ ሲያቀቁ ከእሷ ጋር ወይም ደግሞ ሲጠይቋትኝ ምንድነው መሰላቸው የተከሰተው? ይህንን ሁላ ስታደርግ የነበረችው ያጎቷ ልጅ ናት። እንደዚህ ለባሏን እንድታጣላ ስትሞክር የነበረው እሷንም እንደዚ አድርጋ እንደዚህ አድርጋሉ እንደዚህ አድርጋሉ ራቁቷን እንደዚ ስታደርግ ስታቀናብር የነበረችው ያጎቷ ልጅ ፎቶ ያነሳቻትም ከድግስ ቦታ እሷ ናት ማለት ነው፣ ገባቸው። ከዛ በኋላ እንደዚ አድርጋ ስትናገር ልጅቷ በጣም ደነገጠች። ይቺ ሚስትያ ማለት ነው በጣም ደነገጠች። እንዴት ሆን ሊሆን ይችላል? አብረን በልተን አብረን ጠጥተን አብረን አድገን አብረን ተምረን ስንት ነገር እንዳሳለፈን እንዳላሳለፈን አብረን ስንት ነገር እንዳላሳለፈን እንዴት እንደዚህ ታደርጊያለሽ ምናምን ብላ ስትጠይቃት ምን ብላ ነው የመለሰችላት? እናትና አባቴ ከአንቺ ጋር ያቃሩኛል ማለት እሷ እንደዚህ ያኔ ተመረቀች፣ አንቺ ግን እንደዚህ ቤት ቁጭ ብለሽ፣ እሷ ቆንጆ ናት፣ አንቺ ግን መልክሽ አያምርም፣ እሷ እንደዚህ ናት፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያሉ መቃረን ስለያዙ ቤተሰቦች ከልጅነት ጀምረው እስከወት አንቺ እሷ ጎበዝ ናት፣ አንቺ ሰነፍ ነሽ፣ አንቺ ጋር ሁሌ ያወዳድሩኛል። ሲያወዳድሩኝ ግን እኔ ራሴ ናጣሁኝ፣ እጠላሻለሁ አለቻት ማለት ነው። ከዛ በኋላ ጠላሻለሁኝ ጠላሻለ ጠላሻለሁ ምናምን ብላ እየጮኸች እንትናለች ማለት ከዛ፣ ፖሊሱ ያዛተኝ እናንተ ሄዱ በቃ አላትኝ። ከዛ በኋላ ፖሊሱ ያዛተኝ ሁለት አመት ተፈረደባትኝ። ቤተሰቦቿም ሰሙ፣ የአካባቢ ሰው ምናምን ሰማ፣ ቤት ይዞ ልይች እንደዚህ ሁላ ያደረገችው ስሟ በጣም ተበላሸ። ሁለት አመት ታሰረች ማለት ነው። እነዚህኞቹ ደግሞ ባልና ሚስቱ በጣም ቢደብራትም ያጎቷል ልጅ እህቴ ብላ ያቀረበች ሴት እንደዚ ስታደርጋት ቢደብራትም ነገር ግን ባሏ ግን አመናት። ከዛ በኋላ ተጋቡ፣ ከሶስት ሳምንት በኋላ እንደዚህ ተጋቡ። ከዛ በኋላ አብረው መኖር ጀመሩ። በጣም ጥሩ ኑሮ እየኖሩ ይገኛሉ። አሁን ልጅ አላስፋነሳ ላይ እንዲሰጠን ዱዓ አድርጉልን ብለው ይናገራሉ ማለት ነው። ከዚህ ታሪክ ምንድነው የምንማረው? ቤተሰብ በተለይ ቤተሰብ በልጅና በልጅ መካከል ወይም በገሌ ፉላን ከነ ፉላን አታቀራር ነው ወይም ደግሞ ሙቃረን አትስሩ። ወይም ደግሞ እንደዚህ እንደዚህ ነው እገሌ እኮ እንደዚህ ነው እገሌ እኮ እንደዚህ ነው እያላችሁ ልጆቻችሁን አታወዳሉ። ለአን ነው እነሱ እነዛን ለመሆን ሲሞክሩ ራሳቸውን እንዳጡ ነው የምታደርጓቸው እንጂ የተሻለ ሰው እንደሆነ አታደርጓቸውም። ሰው ራሱን ነው እንጂ ሰው መምሰል አይችልም እና ማለት ነው። ስለዚህ በእንደዚህ ሁኔታ ሰዎችን መቃረን ልክ አይደለም። እንደገና ደግሞ ሰዎች እንደዚህ ያደርጉ ሲቀረሩ ናቸው ሰዎች ማለት ነው። ሄዳችሁ እነዛን ሰዎች መጉዳት ወይም ደግሞ ዝቅ ማድረግ ምናምን ሳይሆን ማድረግ ያለብን ምንድነው ራሳችን መሆን። ሰዎች የራሳቸውን አመለካከት፣ የግልግ ምልከታቸው ሊኖር ይችላል ቤተሰብም ሆነ ሌሎችም ነገራቶች፣ ግን እኛም ራሳችንን የምናውቀው ራሳችን ስለሆነ ከሰው ጋር ራሳችንን ማወዳደር የለብንም። ለሰዎችን መጥፎ ክፉ ነገር መስራት የለብንም። ከማቱዲን ቱዳን ይላሉ አረቦች፣ ሰው የእጁን ነው የሚያገኘ ነው የዘራውን ነው የሚያጭለው። አሁን ይቺ ልጅ ሰዎችን እፋርቃለሁ በላ ራሷን ህይወቷን ነው ያበላሸችው እና ሰዎችን ለመጉዳት ስትሞክሩ እናንተ ናቸው የምትጎዱት ማለት ነው እና በምንችለው አቅም ከክፋት ከመጥፎነት ከምቀኝነት ርቀን ራሳችንን ሆነን የራሳችን የተጻፈልን ነገር አላ ስብን ታላ ይዞልናል። ግን ራሳችንን በየቀኑ ማከም፣ ራሳችንን በየቀኑ መስራት፣ ራሳችንን በየቀኑ በእውቀት በተለያዩ ነገራቶች ላይ መገንባት ነው እንጂ ያሉብን እስከሰው ጋር እያወዳደርን ራሳችንን ራሳችንን የሚያሳጣን ነገር ማድረግ እንደሌለብን ታሪኩ በደንብ ያስተምራን እንደተ ብዙዎቻችን ሙስሊሞች ነን እንላለን። ነገር ግን ስለ እስልምና ትርጉሙን ራሱ ማነቅ ብዙዎች ስላለን፣ እስልምናስ ምን ማለት ነው፣ ከምን መራቅ ምን መተግበር ነው የሚለውን ነገር ምንመለከት ይሆናል። በተጨማሪም የኢስላም መራቲቦች ስንት ናቸው፣ ኢስላም የሚለው ትርጉሙ ምንድን ነው፣ የመጀመሪያ ከዛ መራቲቦቹ ስንት ናቸው፣ እነማን ናቸው የሚለው እናያለን። አርካሉ ኢስላም ስንት ነው፣ እነማን ናቸው የሚለው እናያለን። አርካሉ ኢማን ስንት ናቸው፣ እነማን ናቸው የሚለው እናያለን። ማአይነል ኢሕሳን ማለት ምን ማለት እናያለን። ሻሃደት ወላይ ለሂልላህ ስንል ምን ማለታችን እንደሆነ እናያለን። እንደዚሁ መሐመድ ረሱልላህ የሚለውንም ደግሞ እናያለን። ምክንያቱም እነዚህ ካለን እነዚህን ካላወቅንና ካልተገበርናቸው ሙስሊሞችንን ማለታቸው ምንም ትርጉም የለውም። ሙስሊሞችንን ማለታችን ማለት ነው። ገብቷችኋል? ዋናውና መሰረታዊ የሆነ የሚባሉ ነገራቶች እነዚህ ስለሆነ ማለት ነው። የመጀመሪያው አልኢስላም ሁወ

እጅ መስጠት ወይም መጎተት የሚባለውን ነገር መታዘዝ የሚባለውን ነገር ለአላህ ሱብሐነሁ ወተዓላ ብቻ ማድረግ። ሌላው ደግሞ ወለበራአቱ ሚነ ሽርኪ ወአህሊያ ከሽርክና ከእሷ ዘመዶች ወይም ደግሞ ከሽርክ ነገራቶች በአጠቃላይ ና ከእሷን ከሚወክሉ ነገራቶች በጠቃላይ መራቅ። ግልጽ ነው፣ መራቅ ይሄ ኢስላም ተብሎ ይጠራል። መራቴቡል ኢስላም ስንት ናቸው? መርተባዎቹ ስንት ናቸው? ሶስት ናቸው። የመጀመሪያው አልኢስላም እራሱ ነው። ሁለተኛው ወል ኢማን ኢማን ነው። ሶስተኛው ወል ኢህሳን ኢህሳን ነው። ኢስላም ማለት ቅድም እንዳየ ነው። ኢማን ማለት ደግሞ ምን ማለት ነው? ባላስ ባለት ላይ እናየዋለን። ኢህሳን ማለትስ ምን ማለት ነው? የሚለውን ደግሞ ቀጣይ የምንመለከተው ይሄ ነው። የመጀመሪያው የምንመለከተው አርካኑል ኢስላም አርካኑል ኢስላም የእስልምና መሰረቶች ስንት ናቸው? አምስት ናቸው። የመጀመሪያው

የራማባን ላይ የፊጥር ጊዜ የሚሰጠዋለን። እንደገና ደግሞ ዘካተልማል የሚባለው ማለት ነው። ሌላው ደግሞ ምንድነው? ወተሱም ረማባን ረማባንን መጾም ከዓመት አንዴ የሚመጣለ እሱን መጾም። ሌላው ደግሞ ምንድነው? ወተሐጁ ልበይተ ኢንስተጣዕተ ኢለይህ ሰቢላ ሀጅን ማድረግ ነው። ይህን መሄጃውን ና መመለሻውን የምትችል ከሆነ ወደዛ የሚኬድበትን መብለው ወይም ደግሞ ገንዘቡን የሚችል ከሆነ ወደዛ የሚያስኬደውን ነገር በዛ ሀጅ ማድረግ

ነፊ ማድረግ ወይም ደግሞ ውድቅ ማድረግ ነው። ሁለተኛውን ደግሞ ምንድን ነው? ኢላላህ የምትለዋ ናት። ኢላላህ የምትለዋት ደግሞ ሙስቢተን ጀሚዐ ሊዒባደት ኢላ አላህ ሱብሃነወተዓላ በብቸኝነት አምልኮን በአጠቃላይ ለአላህ ሱብሃነወተዓላ ብቻ ማድረግ ነው። ዋህደሁ ላ ሸሪከ ለሁ፣ ለእርሱ ብቸኛ አድርገን ከእርሱ ውጭ አጋር ምናምን የሚባሉትን ነገራቶች ውድቅ ስናደርግ እሱ ምን ይባላል? ኢላላህ የሚለውን ነገር ያጸድቅልናል ማለት ነው። ሁለተኛው ምንድን ነው?

መለክ ነው ብሎ መቀበል። ይሄ ነው እንግዲህ። እና እነዚህን ነገራቶች በምንችለው አቅም ልናውቃቸው ልንተገብራቸው ይገባ። ምክንያቱም እነዚህ ከልሉ ኢስላም የሚባለውን ነገር አላወቅ ነው። እነዚህ ሲኖሩ እነዚህ መሰረታዊ የሆኑ ነገራቶች ሲኖሩ ነው ሌላውን ነገራቶች መፈጸም የምንችለው። ሌሎችን ነገራቶች ከዚህ በኋላ ነው የሚመጡት። እነዚህ ዋነናውና የመጀመሪያውና ዋነኛው እነዚህ ናቸው። እነዚህን አውቀንና እነዚህን ማዕናዎቿን እንደገና ደግሞ እነዚህ የሚያበላሹ ነገራቶች ምንድን ናቸው የሚለውን ነገር ራሱ በደንብ ማወቅ መቻል አለብን። እነዚህን ትንትን አድርገን ካወቀን ሌላው ነገር ቀላል ሰለሚሆን ማለት ነው። አላህ ጋር ያደርግልን። ተውሂድ ላይ ይግደልን። መጨረሻችንን ያሳምርልን። ከጀሃነም ሰዓት፣ ከቀብር ቅጣት አላህ ይጠብቀን። ጀነት ልፍርዶስን አላህ ይወፍቀን። መጨረሻችንን ያሳምርልን። ዱኒያ ኸራችንን አላህ ያስተካክልልን። ተውሂድ ላይ ይግደልን። ኢስላም ላይ ይግደልን። አላህ ያፈዘኩም። ወሰላሙ አለይኩም።